በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሊዮን በአብ በወልድ በመንፈስ ቅዱስ ስም ግንቦት ሰላሳ በዚህ ቀን ለአባቶች ሚካኤል አረፈ። ይህም አባት የቤተ ክርስቲያንን መጻሕፍት ስለተማረ አዋቂ ነበረ። በልቡም አጠናቸው፣ በቃሉም አጠናቸው። ከዚህ በኋላ ንጽሄት ሰውነቱ ከአምላክ የተገኘ የምንኩስና መንገድ በመጋደል ክብር ይግባውና የክርስቶስ ጭፍራ ልትሆን አስኬጥስ ገዳም ሂዶ በውስጡ ብዙ አመታት ኖረ። ቅስናም ተሾመ። ከዚህ በኋላ በግብጽ ሀገር ወዳለ ወደ ሰንጋር ወጣ። በዚያም በዋሻ ውስጥ ራሱን እስረኛ አድርጎ አርባ አመት ኖረ። ከዚያም የሚበዛ ኖረ። በዚያም ዋሻ ውስጥ ታላቅ ተጋድሎ ተጋደለ። የትሩፋቱ የጽድቁና የእውቀቱ ወሬ በተሰማ ጊዜ በእስክንድሪያ ሀገር ሊቀ ጳጳስና ይሾሙት ዘንድ ኤጲስ ቆጶሳት ተስማሙ። ወዲያውኑ ይዘው በመንፋዊ ማርቆስ ላይ ሊቀ ጳጳስና ሾሙት። በተሾመም ጊዜ በጎ አካሄድን ሄደ። የዚህን ዓለም ጥሪት ሁሉ ንቆ ተወ። ከሚገባው ከሚያመጡለት ገጸ በረከት አንድ ዲናር ወይም አላድ አላንድ ጥሪት አድርጎ አላኖረም ከእርሱ በጥ በየጥቂቱ እየተመገበ የቀረው ለድሃና ለጦም አዳሪ ለአብያተ ክርስቲያናት ቅዱሳትና ለመጻሕፍት መያዣ ያ ህዝብ ያስተምራቸውና ይገሰጻቸው ይመክራቸውም ነበረ አንድ ጊዜ ከመጻሕፍት አንድ ጊዜም ከቃሉ መልካም አገልግሎትንም በፈጸመ ጊዜ ክብር ግባውና ጌታችንን ከዚህ ዓለም ድካም ያሳረፈው የህይወትን አክሊል በመንግስተ ሰማያት ሊሰጠው ወዶ የአንዲት ቀንና የአንዲት ሌሊት ህመም በላዩ አመጣ። ከቶ አልተናገረም። በሚሞትበትም ጊዜ ክብር ግባውና ጌታችንን አመሰገነው። ፊቱንም በመስቀል ምልክት አማተበ። ነብሱንም ክብር ግባውና በእግዚአብሔር እጅ ሰጠ።

በአርአያ መስቀል ቅዱስ እንዘ ይሰፍህ እዶ በዚህ ዕለት ከሰባ ሁለቱ አርድዕት አንዱ ሐዋርያ ቅዱስ ሐዋርያ ቆሮስ አረፈ። ይህም ቅዱስ ጌታችንን በሚያስተምርበት ወራት ሶስት አመት አገልግሎታል። ከእርገቱ በኋላ ሐዋርያትን አገልግሏቸዋል። ከእሳቸውም ጋራ መንፈስ ቅዱስን ተቀበለ። ከዚህ በኋላ ከሐዋርያው ጳውሎስ ጋራ በመሆን መልእክቶቹን ወደ ብዙ አገሮች ተሸክሞ በመውሰድ አገልግሎ ከአይሁድና ከአህዛብም ብዙዎቹን አስተምሮ የክርስትና ጥምቀትን አጠመቃቸው። ከዚህ በኋላ በምስራቅ ወዳሉ አገሮች ሄደ። ከመኩረቦቹም ብዙ መከራ ደርሶበት አረፈ። ለእግዚአብሔር ምስጋና ይሁን። በረከቱ በዚህ በተሰበሰበን ሕዝበ ክርስቲያን ከእኛ ጋር ትኑር። ዛሬም ዘውትርም ለዘላለሙ ይሁን ይደረግልን። አሜን አርኬ ሰላም ለቆሮስ ለወልደ ማርያም ዘተልእኮ መጠነ ሰለስቱ አመት ወያውከኮ ከኮ እምድህረዝ አይረገ ካይበ ምስለ ጳውሎስ ተወሲኮ እምነስቃይ ዘረከቦ እምንዳቤ ዘሆኮ አመፈጻሜ ወርህ አይረፈ በሰናይ አምለኮ በዚህ ዕለት ተጋዳይ የሆነች ፍትወተ ስጋን ድል ያደረገች በበጎ ስራዋም እግዚአብሔርን ደስ ያሰኘች ቅድስት አርዋ አረፈች። በረከቷ በዚህ በተሰበሰበን ህዝበ ክርስቲያን በሁላችንም ላይ ይደርብን። አሜን። እያፏ መስፋት ዝምብላትድም አርኬ ሰላም ለአርዋ እንበለ ትገብር ጌጋ የ በስመ ሐሰት ተቀቲላ እንተተነሳ ጥኡየ ምስሌሃ ለሰቢክ አመብእሲ ሀለ እግዚአብሔር መሰጣ ሀበት ረክብ ናየ ከመበጸሎት ትብ ተመጣ ነብስ በዚህች ዕለት የሰማይት ዲማዲስ መታሰቢያቸው ነው። በረከታቸው በዚህ በሰበስብ ንዞ ክርስቲያን ከእኛ ጋር ትኖር ዛሬም ዘወትርም ለዘለዓለሙ ይሁን ይደረግልን አሜን። የግንቦት ወር ንባብ ተፈጸመ። ለእግዚአብሔር ምስጋና ይሁን ለመንግስተ ሰማያትም የተዘጋጀን የበቃን ያደርገን ለዘላለሙ አሜን። ግንቦት አለቀ። አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ ስም ግንቦት ሰላሳ ቅዱስ ላሊበላ ፍልፍል ዋሻ ቤተ መቅደሷን ያነጸባት የጻድቁ የቅድስት ዜና ማርያም ልደቷ ነው። ከሰባ ሁለቱ አርድት የሆነው ሐዋርያው ቅዱስ ሮቆሮስ እረፍቱ ነው። ይኸውም ቅዱስ ሐዋርያ ጌታችን በሚያስተምርበት ወራት ሶስት አመት አገ ከጌታችን ምርገት በኋላ ሐዋርያትን አገለግላቸው፣ ቅዱስን ጸጋ ተቀብሎ ለስብከተ ወንጌል ተሰማርቷል። ቅዱስ ቆርወስ ከሐዋርያው ቅዱስ ጳውሎስ ጋር በመሆን መልእክቱንም ወደ ብዙ አገሮች ተሸክሞ በመውሰድ ብዙ አገልገለው። ሐዋርያው ቅዱስ ቆርወስ ከአይሁድና አሕዛብ ብዙዎቹን አስተምሮ የክርስትና ጥምቀትን አጥምቋቸዋል። ከዚያም በኋላ ወደ ምስራቅ አገሮች ሂዶ ወንጌልን ሰብኮ ብዙዎቹን በጌታችን እንዲያምኑ አድርጓቸዋል። ክፉዎች አረማውያንም በየምኩራቦቻቸው ብዙ መከራ አደርሰውበታል። መልካም ተጋድሎንም አገልግሎ አገልግሎቱንም ፈጽሞ ብዙ መከራንም ደርሶበት በዚህች ዕለት አረፈ። ረድኤተ በረከቱ ይደርብን በጸሎቱ በዚህ በተሰበሰብን ዘ በቤተ ክርስቲያን ሁላችንን የሚማረን አሜን። ጸድቅ እግዚአብሔር ይፍታ እግዚአብሔር ይባርክ ማእሰረ ኃጢአት። ዳግመኛም በዚህ ዕለት የጎንደሯ ቅድስት ወለተ ማርያም እረፍቷ ነው። ይህችም ቅድስት ትውልዷ ጎንደር ሲሆን በአጼ ወነአግ ሰገድ ዘመን የነበረች የቤተ ክርስቲያን ወገን የሆነች ጻድቅ ናት። ደብረ ሊባኖስ ሄዳ የመነኮሰች ከመነኮሰች በኋላ ወደ ጣና ገዳም ገብታ በጣና ባህር ውስጥ ለ11 ዓመት ቆማ የጸለየች ድንቅ እናት ናት ታላቋ። ታሪኳም ተጽፎ ባለመገኘቱ ጽኑ የሆነው ገድሏ ብዙም አልታወቀም። ረድኤት በረከቷ በዚህ በተሰበሰበ ሕዝበ ክርስቲያን ሁላችንንም ይማረን በጸሎቷ ይማረን አሜን። ዳግመኛም በዚህ ዕለት ተጋዳይ የሆነች ፍትወተ ስጋን ድል ያደረገች በበጎ ስራዋ እግዚአብሔርን ደስ ያሰኘች ቅድስት አርዋ እረፍቷ መሆኑን ስንክሳሩ ባጭሩ ይጠቅሳታል። ረዴት በረከቷ በዚህ በተሰበሰብ ዘ ክርስቲያን የደረግ እንደ ጸሎቷ ይማረን። የግንቦት ወር ስንክሳረም በዚሁ ተፈጸመ። ጻድቋ ቅድስት ዜና ማርያም። ይህችም ቅድስት ከአባቷ ከግብረ ክርስቶስ ከእናቷ አመተ ማርያም በአስራ አንድ መቶ ክፍለ ዘመን በቅዱስ ላሊበላ ዘመነ መንግስት በጎጃም ምድር ግንቦት ሰላሳ ቀን የተወለደች ወላጆቿን በምግባር በሃይማኖት ኮትኮተው አሳድጓት፣ ለአቅመ ሔዋን በደረሰች ጊዜ በንጽህና በድንግልና በምድረ እንፍራንስ እንፍራዝ ጣራ ገዳም አካባቢ በሚገኘው የአቡነ እንድሪያስ ዋሻ ለሀያ አምስት አመታት በጾም በጸሎት ምንም አይነት የላመ የጣፈጠ እህል ሳትቀምስ በቅል ውስጥ የሚገኘውን በቅል ውስጥ የሚገኘውን መራራ ፍሬ ከኮሶ ጋራ በአንድነት ደረጣ አዋህዳ በመሰብሰብ ከሶስት ቀን በኋላ በመመገብ እስከ ህይወቷ ፍጻሜ ድረስ ኖረች። ከኮሶ ጋራ የተዋህደውን ይህንን መራራ ምግቧን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራኒው አደባባይ ላይ የቀመሰውን መራራ ሐሞቱን በማሰብ መላ ህይወቷን እየተመገበች በታላቅ ተጋድሎ ኖረች። ከዚህ በኋላ ከዚህ የተነሳ ሸክላ ማርያም ተብላ ትጠራ የነበረችው ቦታ ስያሜ ተቀይሮ ደሪጣ ዜና ማርያም ዋሻ ተብሎ እስካሁን ድረስ በስሟ እየተጠራ ይገኛል። ገዳሟ ከአሁን እንድሪያስ ዋሻ በመቀጠል ከአዲስ አበባ ተነስተን ስንጓዝ አዲስ ዘመን ከተማ በስተቀኝ በኩል ተገንጠለን አስራ አምስት ኪሎ ሜትር ያህል ፔስታ መንገድ እንደተጓዝን በሰማይ የተሰየመውን ደሪጣ ጻድቋ ቅድስት ዜና ማርያም ገዳም ላይ ይገኛል። ታውታላችሁ እንፍራዝ ልጆች እርሷም ቀሪ ህይወቷን ምንም አይነት ዋሻ ባልነበረበት በከፍተኛ ተራራ ላይ እጅግ አስቸጋሪ ቀዝቃዛ አየር ባለበት ብርዱን፣ ፀሐዩን፣ ቁሩን፣ ረሃቡን፣ ጥሙን፣ መከራውን ሁሉ በመቋቋም ራቁቷን በመሆን መራራ ምግቦቿን ብቻ በመመገብ በጸሎት በጾም በጸሎት በመትጋት በታላቅ ተጋድሎ በመፈጸም በዚሁ በተቀደሰች ስፍራ ነሐሴ ሰላሳ ቀን በታላቅ ክብር አረፋለች። በእረፍቷም ወቅት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስና ከእልፍ አእላፋት ቅዱሳን መላእክት ጋር ከሐዋርያት ከሰማዕታት፣ ከጻድቃን፣ ከደናግላን ከመነኮሳት ጋር በመሆን ከሰማይ ወርዶ ታላቅ ቃል ኪዳን ገብቶላት በክብር አሳርፏታል። እረፍቷን አክብሮላታል። በዚሁ በተቀደሰች ስፍራ ላይ ወይም በአሁኑ ሰዓት መካነ መቃብሯ በሚገኝበት ዋሻ ቤተ መቅደስ አካባቢ በተጋደለዋ ጊዜ ራቁቷን በሆነች ሰዓት መላገላዋን የሸፈነላት ጸጉር በዛፎቿ ላይ እስካሁን ድረስ አለ። ይህም የጸጉር አምሳያ ከገዳሙ በመውሰድ ብዙ ሰዎች በቤታቸው በመታጠን ከአስም እንዲሁም ከተለያዩ በሽታዎች እየተፈወሱና ና እየዳኑ ሲሆን ታላላቅ ታምራትን እያደረጉ ይገኛሉ። ይኸውም የጻድቋን የቅድስት ዜና ማርያምን ገዳም ከሌሎች ገዳማት ለየት የሚያደርገው የሚያደርገውና ታሪኳ ጌታችንን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማይ በመውረድ ራሱ የባረከው ልዩ ታሪክ ያለው ጠበል የሚገኝ ሲሆን ይህንንም ጠበል በቦታው ላይ ሆኖ የተጠመቀ የጠጣ ወይም ባለበት ቦታ ሆኖ የተጠመቀ እስካሁን ድረስ መካን የሆኑ ሰዎች በፍጥነት ልጅ የሚያገኙ ከመሆናቸው ባሻገር ከማንኛውም የተለያዩ በሽታዎች በመፈወስ ታላቅ ታምራትን እየሰራ ይገኛል። በአስራ አንደኛው መቶ ክፍለ ዘመን ቅዱስ ላሊበላ በጌታችን በአምላካችን በመድኃኒታችን ኢየሱስ ክርስቶስ ትእዛዝ ወደዚሁ ታላቅ ስፍራ በመምጣት የጻድቋን ማረፊያ መታሰቢያ ዋሻዋን ቤተ መቅደስ በመፈልፈል የሰራላት ሲሆን በመቀጠል ዓፄ ይስሐቅ በአስራ አራተኛው መቶ ክፍለ ዘመን ይህንን ገዳም በስሟ በመገደም እንዲገደም አድርገውታል። በዚሁ ዋሻ ውስጥ የጻድቁ የቅድስት ዜና ማርያም መቃብሯ፣ እንዲሁም የመታሰቢያዋ ጽልኛ በአካባቢው አስካካሂ ጋር መወት ሳተ ምልቆ በመፈጸም ሲያገለግሉበት ይህ የቅድስት ዜና ማርያም ዋሻም አስቀድሞ ሶስቱን ቅዱሳን ማለትም አቡነ እንድርያስ ከጣራ ገዳም አቡነ ተክለ ሃይማኖት ከዋሻ ተክለ ሃይማኖት ገዳም እና ጻድቆ ቅድስት ዜና ጻድቃዋ ቅድስት ዜና ማርያም ከደሪቃ ገዳም ሆነው ሶስቱም ውስጥ ለውስጥ በመንፈስ ቅዱስ ገላጭነት በጸጋ እግዚአብሔር ይገናኙ ነበረ። ሶስቱም ገዳማት እርስ በርሳቸው የተለያዩ ቦታዎች የሚገኙ ቢሆንም እስካሁን እግዚአብሔር የመረጥቸው ቅዱሳን ይመላለሱበታል። ለጻድቋ ቅድስት ለዜና ማርያም ጌታችን የሰጣት ቃል ኪዳን እግዚአብሔር አምላክ ፈቅዶለት በጻድቋ አማላጅነት ካለበት ስፍራ ተነስቶ የጻድቋን ደጅ የረገጠ የሶስት ጭንቅ የሶስት ጭነት ጤፍ ያህል ነፍሳትን እንደሚምርላት ይገርማል። ጌታችን ቃል ኪዳን ገብቶላታል። እንዲሁም ከሲኦል እሳት ነፍሳትን እንደሚያወጣላት ጌታችን ቃል ኪዳን ገብቶላታል። ሶስት ጭነት አስባችሁታል። በተፈጥሯዊ አቀማመጡ ልዩ በሆነው በታላቁ ገዳማ ውስጥ ግንቦት ሰላሳ የልደት በዓል እንዲሁም ናሐሴ ሰላሳ ቀን የእረፍቷ በዓል በደማቅ ሁኔታ ይከበራል። የጻድቋ ቅድስት የዜና ማርያም ረድኤት በረከቷ በዚህ በተሰበሰበን ህዝበ ክርስቲያን ነጭም ምላ ይደረም በጸሎቷ ሁላችንንም በዚህ በተሰበሰበ ክርስቲያን ይማረን አሜን። ይማረን በእውነት የግንቦት ወርናል ተዘጋጅተን የተዘጋጀን የበቃን ያድርገን አሜን። ግንቦት ሰላሳ ቀን የሚከበረው አመታዊ የቅዱሳን በዓላት ቅዱስ አረዋ እናታችን ቅዱስ ኦሮስ ሐዋርያ፣ ቅዱስ ዲማዲስ ሰማይት፣ አባ ሚካኤል ሊቀጳጳሳት። ወርሃዊ በዓላት ቅዱስ ዮሐንስ መጥመቀ መለኮት፣ ቅዱስ ማርቆስ አንበሳ፣ አባ ሳሉሲ ክቡር፣ ቅዱስ ጎርጎሪዮስ ነባቤ መለኮት፣ ቅድስት ሶፊያ ሰማይት። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ። ውበት ሐሰት ነው፣ ደም ግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች። ከእጇ ፍሬ ስጧት፣ ስራዎቿም በሸንጎ ያመስግኗት። የመጽሐፈ ምሳሌ ምዕራፍ ሰላሳ አንድ ቁጥር ሀያ ዘጠኝ መጽሐፈ ምሳሌን ናነቡ ሴቶች

ጌታ ሆይ፣ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳሂቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉህ አእላፍ መላእክትን እያሰብካቸው በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግላ፣ እንዲሁም ደጋጎች መነኮሳት፣ ወይ ልጅ አዋቂ ሳይለይ የምንሰበሰብበትን ይህንን የጉባኤ ቦታ ባርኩልን። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃል ንባቡን እርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችንንም በአንድነት ይማረን። አሜን ይማረን። ክርስቶስ ተንሥአ እሙታን በአብይ ኃይሉ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚዜሰ ይኩን ፍስሐው ሰላም የሰላም ባለቤት መዳን ጌታችንም ኢየሱስ ክርስቶስ ሰላምን፣ ፍቅርን፣ አንድነትን ይስጠን ያድለን። የቸርነቱን ስራ ይስራልን። የታመሙትን ይማረልን። ድውያንን ይፈውስልን። የታሰሩትን ያስፈታልን። የተሰደዱትን ይመልስልን። የተወደዱትን ይካስልን። ሀገራችን ከጥፋት ህዝባችን ከስደት ይሰውርልን። እዚህ እንደተሰበሰብን በሰማያዊት ኢየሩሳሌም በአንድነት ይሰበሰበን። መድኃኔዓለም ወጥቶ ከመቅረት ይሰውረን። እንበላውን እዚ በሰማያት ይቀደስ መቀስ ሲሳይን ዘለለ ለ

ስልቀሲስ ተሰምተዋል፣ አሁን ግን አስጨርሰዋል። አሜን። በቀሲስ ቃልዎትን ቃለ በረከትን ያሰማልን፣ ቃልዎትን ቃለ በረከትን ያሰማልን። እውን ጤናውን ሰግራውን ያድርልን። አምላክ ከቅዱሰን በቤት ያስመሽልን። ልጆችን በጥበብ በሞገስ ያሳድግልን። እግዚአብሔር ስጥልን፣ እግዚአብሔር ያክብርልን። ከጠዋት ጀምራችሁ እስከዚህ ሰዓት ድረስ ታገለግሉ ስትገለገሉ ለቆያችሁ ለሁላችሁም ቃለ ሕይወትን ቃለበረከትን ያሰማልን። ዝማሬ መላእክትን ያሰማልን። እድሜውን፣ ጤናውን፣ ጸጋውን ያድልልን። ለሀገራችን ሰላም፣ ፍቅር፣ አንድነት ያምጣልን። እግዚአብሔር ይስጥልን። እግዚአብሔር ያክብልልን። ጨርሻለሁ። እግዚአብሔር